በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። ወደ ምስራቅ ተመልከቱ ማለት ምን ማለት ነው? በኦርቶዶክስ ተዋህዶ ሃይማኖታችን ቤተክርስቲያን የምትታነፀው ምስራቁን አቅጣጫ ጠብቃ ነው። እንዲሁም ከቤተ ክርስቲያኑ ጋር አብሮ የሚሰራው ቤተ ልሔምም በስተ ምስራቅ በኩል ይደረጋል። በጸሎት ሰዓትም ወደ ምስራቅ ዙረን ነው የምንጸልየው። በሥርዓተ ቀብር ላይም የሞተ ሰው ሲቀበር ራሱ ወደ ምዕራብ፣ እግሩ ወደ ምስራቅ ሆኖ ይቀበራል። ሌላም ዲያቆኑ በሥርዓተ ቅዳሴው ላይ ወደ ምስራቅ ተመልከቱ ይላል። ግን ለምንድን ነው ወደ ምስራቅ ተመልከቱ የሚለው? ስለዚህ ነገር ወደ አስራ አንድ የሚደርሱ ምሳሌዎችን ካበው የተረጎሙልን እንመልከት በመጀመሪያ የአዳም አባታችን ጥንተ ነገር ጥንተ ርስት ገነት በምስራቅ ናት። ዘፍጥረት ሁለት ስምንት ላይ ይቺ ርስታችን በአዳም በደል ምክንያት በኩርቤል ሰይፍ ተዘግታ ስትኖር ሞትን ድል አድርጎ በበደል ክሶ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ከፈተልን። ሉቃስ 23 43 ላይ ወደ ምስራቅ በዞን ቁጥር ወደ ገነት ለመግባት የተሰጠን ተስፋ ትዝ ይለናል። የተከፈተችውም ቤታችን ገነት በእምነት ወለል ብላ ትታየናለች። በክርስቶስ ያገኘነውን ጸጋ እናስባለን። ምድራውያን አለመሆናችንም ይታወሰናል ማለት ነው። በሁለተኛ ምሳሌው ጌታ የተወለደው በምስራቅ ነው። ሰብአ ሰገል ኮከቡን ያዩት በምስራቅ ሲሆን ያ ኮከብ የምረተ እግዚአብሔር ምሳሌ ነው። እነርሱም ወደ እግዚአብሔር እንዳደረሳቸው ሁሉ እኛንም ወደ ለመለመው መስክ ይመራናል። ማቴዎስ ሁለት ሁለት ላይና መዝሙረ ዳዊት 2214 ላይ እንደተናገረው ወደ ምስራቅ በዞርን ቁጥር የጌታ መወለድና ያደረገልን ውሌታ ይታወሰናልና የምሮቱ ኮከብ እየመራን መሆኑ ትዝ ይለናል። ሶስተኛ፣ ምስራቅ የመቤታችን ምሳሌ ነው። ከምስራቅ ጨለማውን የሚገፋው ፀሐይ እንደሚወጣ ሁሉ ከመቤታችንም ከቅድስት ድንግል ማርያም የዓለምን ኃጢአት ጨለማ የሚገፍ ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ ወይም ተገኝቶ ለእናንተ ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች። መጻፈ ሚልኪያስ ምዕራፍ አራት ከቁጥር አንድ ሕዝቅኤል አርባ አራት አንድ ምዕራፍ አንድ ከቁጥር አራት ላይ እንደተገለጸው ነብዩ ኢስቀኤልም እመቤታችንን ያያት በምስራቅ ነው ስለዚህ ወደ ምስራቅ በዞን ቁጥር እመቤታችን ትዝ ትለናለች ፀሐይ ጽድቅ ክርስቶስ ስለተወለደልን በጨለማ ለመሆናችን ትዝ እያለን ከኃጢአት እንረቃለን ማለት ነው አራተኛ የዓለም ድኅነት የተገኘው በምስራቅ ነው ጌታ የተሰቀለውና ዓለምን ያዳነው በምስራቅ ነው በምሥራቅ ኢየሩሳሌም ወይም ምስራቃዊት ከተማና በመሆኑ ማለት ነው። ወደ ምስራቅ በዘኑ ቁጥር የተሰቀለው ክርስቶስ የተከፈለው ዋጋ እናስባለን ማለት ነው። አምስተኛ ክርስትናና ቤተ ክርስቲያን የተመሰረቱት በምስራቅ ነው። የመጀመሪያው ቤተ ክርስቲያን የተመሰረተው በኢየሩሳሌም ሲሆን ወንጌል የተሰበከውም በዚህ በመነሳት ነው። ስለዚህ ወደ ምስራቅ ስንዞር የቤተ ክርስቲያን ጉዞ የወንጌል መስፋፋትና የህዝብ ዓለም መዳን ትዝ ይለናል። ስድስተኛ ምስራቅ የእግዚአብሔር ክብር መገለጫ ነው። ኢሳይያስ 28:13 ላይ እግዚአብሔር በምስራቅ እስራኤልን ማምላክ የእግዚአብሔርን ስም ባህሪ ደሴቶች አክብሩ፣ ሕዝቅኤል 43 ምዕራፍ 2 ላይ የእስራኤል አምላክ ክብር ከምስራቅ መንገድ መጣ እንዳለ ሰባተኛ የጌታ ዳግም ምጻቱም ከምስራቅ ነው። ዘካርያስ 14 14 ላይ በዚያ ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ይቆማሉ። ሐዋርያት ሥራ ምዕራፍ 1 ከቁጥር 11 ላይም ይህም ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ይመጣል እንዳለ ስምንተኛ ቅዱሳን አበው ሲጸልዩ ወደ ምስራቅ ይዞሩ ነበር። ትንቢተ ዳንኤል ምዕራፍ 6 ቁጥር 9 ወደ ኢየሩሳሌም ያለውን መስኮት ከፍቶ ይጸልይ ነበር ነቢዩ ዳንኤል። እግዚአብሔር ምሉዕ በኩለሄ ቦታ የሌለው መሆኑን ያውቃል፣ ነገር ግን ወደ ኢየሩሳሌም መዞሩ ነፍሱ የምትታሰብበት ወይም የምትታሰባት እንዲኖራት ነው ማለት ነው። ዘጠነኛ ታቦቱ በምስራቅ በኩል ባለው ቤተ መቅደስ አስቀምጠን ስጋው ደሙ የሚፈተተው ጌታ በምስራቅ አገር ጎልጎታ ለእኛ ስጋውን መቁረሱን፣ ደሙን ማፍሰሱን በማሰብ ነው። አስረኛ ስርዓተ ቅዳሴ ለዲያቆን ወደ ምስራቅ ተመልከቱ፣ በምስራቅ የተደረገልንን ውለታ፣ የተከፈለልንን ዋጋ ምስራቀ ምስራቃት ከሆነችው ከመቤታችን የተገኘው ፀሐየ ጽድቅ ኢየሱስ ክርስቶስን አስቡ ማለቱ ነው። አስራ አንደኛ በቀብር ሥነ ሥርዓት አስከሬኑን ፊት ወደ ምስራቅ የሚዞሩበት ምክንያት በዳግም ምጽአት በሚነሳበት ጊዜ ፊቱን ጌታ ወደ ምስራቅ እንዲያዞርና እንዲመለከት በማሰብ ነው። እንግዲህ ወደ ምስራቅ ማዞር የክርስቶስን ማዳን ስራ፣ የቅዱሳንን ሕይወት፣ የሰማዕታትን ገድል የክርስቲያን ተስፋ የሚያሳስበን ነው፣ እና ወደ ምስራቅ እንዞራለን። ይህንን ስርዓት ያስተማሩን አበው በረከታቸው ይደርብን ለዘላለሙ አሜን።